ጤና ይስጥልን። ይህ ጣና ትንታኔ ነው። የዛሬው ዝግጅታችን የምዕራቡ የሩቅ ምስራቅ፣ መካከለኛው ምስራቅና የእስራኤል አረብ ፍላጎት በቀይ ባህር ጂኦፖለቲካዊ ጉዳዮች ላይ ተጽዕኖውን እያደረገ በመጣበት በዚህ ጊዜ ሁለቱ ሰይጣኖች ስንል የሰየምናቸው የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በቀጠናው ሜዳ ላይ ዳግም ጎልተው መታየታቸውን እንመለከታለን። በዋናነትም ከኢትዮጵያና ኤርትራ ገዢዎች ጀርባ እጃቸውን ስላረዘሙባቸው ጉዳዮች እንፈትሻለን። ከቀይ ባህር ተነስተን በቀንዱ አገራት ስለደራው የወደብ ፖለቲካ ለዛሬ በመጠኑ ለቀጣይ በሰፊው የምንላችኋለን። አብራችሁን ስትቆዩ በቆይታችሁ ብዙ እንደምታተርፉ በመተማመን አክብሮታዊ ግብዣችንን እያስቀደምን ወደ ዕለቱ ዝግጅታችን እናምራለን። ጦርነቱ በማንና በማን መካከል ነው? በኢሳይያስና በአብይ ወይስ በሪያድና በዱባይ? ነገሮች ቅርጻቸውን በብርሃን ፍጥነት እየቀየሩ ነው። የብልጽግና ስብን መውረራዊ ቀሪነት ለሕፃናቱም የተገለጠ እውነት ይሆኗል። በአሜሪካ የውጭ ጉዳይ ፖሊሲ አውጮች ዘንድ ተደማጭነት ያለው ዘኢኮኖሚስት መጽሔት እንኳን እባካቸውን ይህንን ጦርነት አስቁሙ ሲል እስከ መልማመልጥ ደርሰዋል። ኒውላይንስ የተሰኘው መጽሔት አነጋግርኳቸው ያላቸው አንድ ጡረተኛ የኢትዮጵያ ጄኔራል፣ ሁለቱም ጦርነት ቢፈልጉትም የውስጣቸው ችግሮች አሳስረው ይዟቸዋል ብለውኛል ቢልም አንድ ከበድ ያለ መረጃ እንዳጋሩት ከቀናት በፊት ነግሮናል። ይህ ለአራት ኪሎ አገዛዝ መርዶ የሆነው መረጃ ሳዑዲ አረቢያም አሜሪካንንና ኤርትራን እያሸማገለች ነው የሚል ሆኗል። አዲስ አበባንና አጎራባች ወረዳዎችን ብቻ እየገዛ ያለው የአብይ አህመድ አገዛዝ በደቀቀው ኢኮኖሚና በደከመው ጦሩ ወረራውን ቢፈጽም፣ ይህ የአሜሪካ ወደ አስመራ የመመልከት ጅማሮ ከዋሽንግተን ጋር ያለውን የመጨረሻውን ክር እንደሚበጥሰው ብዙም መጠራጠር የሚያስፈልግ አይመስልም። አስመራስ ወረራውን ለመመከት እያሟሟቀችውን የሚለው ጥያቄ የብዙዎችን አፍንጫ ከየማነ ገብረ መስቀል የማህበራዊ ሚዲያ የፕሮፓጋንዳ መከታ ባሻገር የተገኘውን ሁሉ ለማሽተት የሚያጣድፍ ሆኗል። ከእነዚህ መሰሎቹ አነፍናፊዎች አንዱ ዘኢኮኖሚስት መጽሔትም ዛላንበሳ ከተማ ውስጥ የኤርትራ ወታደሮች እንዳሻቸው እየተንጎማለሉ ነው ከማለቱ ባለፈም የኤርትራው ናቅፋ የከተማይቱ ገበያ መገበያ ገንዘብ ሆኗል ብሎናል። በመግቢያችን ላይ የጠቀስነው ኒው ላይንስም ቢሆን አስመራና ከተሞቿ ለቀጣዩ ራስ መከላከል ውጊያ ወጣቶቹን ቤት ለቤት እየመለመሉ ነው ሲል ምንጮቹን ጠቅሶ ዘግቧል። ለህወሀቶች ቅርብ መሆናቸው የአደባባይ እውነት የሆነባቸው አምባሳደር ካሳ ወልደማርያም ግድ የለም እመኑኝ፣ ይህ ነገር እንዲህ አይቀጥልም፣ ጦርነቱ ይፈነዳል ብሎናል። የመፍረሷ ስንብት እውን እየሆነ ያለችው ሱዳን ራሱን ብሔራዊ ጦር ሲል ለሰየመው ጄኔራል አብዱል ፈታል ቡርሃን ድጋፍ ወጣቶቻቸውን ወጣቶቻቸው ልከው የሚረዱት ህወሓትናም ህግደፍ ያልተቀደሰ ጋብቻ ፈጽመዋል ተብሎ ቢታሙም አንድም ለራስ ህልውና አንድም አብይን ከመንበሩ ለመፈንቀል ወረራውን እየጠበቁ ነው የሚለው እስካሁን ባሉት ሻል ያሉት መረጃዎች መደምደሚያው ነጥብ አንድ ላይ ቆመዋል የሚል ነው። ክቡራትና ክቡራን፣ የጣና ትንታኔ እንድምተኞች የዛሬው የትንታኔ መረጃችን የጦርነቱን አይቀሬነት መንገድ አይደለም፤ ይልቅ ከዚያ ሻገር ብለን ከሁለቱ ሀገራት ጀርባ የቆሙት ሁለቱ የመካከለኛው ምስራቅ ሀገራት ምን መልክ አላቸው የሚለውን በወፍ በረራ አንስቶ ማለፍ ነው። ሁለቱ ሰይጣኖች ዩናይትድ አረብ ኤሚሬትስና ሳውዲ አረቢያ ናቸው። የጥላቻ ተፎካካሪዎች ሜዳ በሆነው በአፍሪካ ቀንድ አሁናዊ ሁኔታ ሁለቱን ሰይጣኖች ጎራ ለይተው ኢትዮጵያና ኤርትራን ተነጣጥለው መደጋገፋቸው ሚስጥር አይደለም። ነገሩ ይህ ሳይሆን ቀጣዩ ውጊያ የውክልና ጦርነት ነው የሚለው ርዕሰ ጉዳዩ ነው። በእርግጥ ትንሽ ቢያስገርምም የብልጽግናው ሊቀመንበር አረቦቹ ሊያጫርሱን ወደ አፍሪካ ቀንድ እየጎረፉ ነው ማለታቸውን ሾርት ሚሞሪያም ያልሆነውን ሁሉ እናስታውሰዋለን። ከጥቂት ዓመታት በፊት ወርልድ ኢኮኖሚክ ፎረም ድረገጽ ላይ አብይ በጻፉት መጣጥፍ ሦስተኛው የዓለም ጦርነት የሚቀሰቀስ ከሆነ ጅማሮ ጅቡቲ ላይ ይሆናል ሲሉ በስማቸው ጽሑፍ አሳትመው አንብበህናልም። በእርግጥ ያን ጽሑፍ አሁን ላይ አስነስተውታል። የሆነ ሆኖ ፍላጎታቸው ጽንፍና ጽንፍ የሆነው የእነዚህ ሀገራት ወይም በጣና ልጆች ብያኔ ሁለቱ ሰይጣኖች ወደ ቀንዱ መጉረፍ ለጤና አይደለም። እናም እንጠይቃለን። የዛሬ ሰባት ዓመት ገደማ የሀያላኑ ወደ ቀንዱ መጉረፍ እኛ የቀንዱን ሀገራት የውክልና ጦርነት ውስጥ ያስገባናል ያሉትን አብይና ዛሬ ላይ ዱባይ ካለችልኝ እንደራስ አሉላ ቀይ ባህር ላይ ታዩኛላችሁ የሚሉንን አብይ በምን መለኮታዊ ጸጋ ልናስታርቃቸው እንችል ይሆን? አብይ እንዲህ ናቸው። እንኳንስ የዛሬ ሰባት ዓመት የጻፉትን ያወሩትን ቀርቶ ጠዋት የተናገሩትን አመሻሹን ገልብጠው ሌላ ቢያወሩ ሰውየው አብይ ናቸው። የሚጠነቀቁለት ሕሊናም ሆነ አስተዋይ ገላማጭ ኑር የላቸውም። ዳሩ የምንከተለው የኢኮኖሚ ፖሊሲ ጸረ ኒዮሊብራል የሆነውን ልማታዊ መንግስት ነው ሲሉ በዘ ኢኮኖሚስት መጽሔት ላይ በተጋባዥነት የጻፉት ጠቅላይ ሚኒስትር አሁን እንዲህ ሀገሪቷን በወርቅ ሳህን ለኒዮ ሊብራሎች በጠራራ ሽጠዋታልና አቋም የለሽነታቸውን አስገራሚ አይሆንብንም። ሁለቱን ሰይጣኖች በወፍ በረር እንመልከትም። የዛሬው ርዕሰ ጉዳያችን ወደሆነችው አንዷ የተባበሩት ዓረብ ኤሜሬትስ በቀይ ባህር ስትራቴጂካዊ ደሴት ላይ የአየር ማረፊያ ለት ገነባ መሆኑን ከቀናት በፊት የቀጠናው ተንታኞች በሳተላይት ምስል አስደግፎ አስነብበውናል። እንደ መረጃው ከሆነ በኤርትራና በየመን መካከል የውዝግብ ማዕከል የነበረችውና በመጨረሻም በየመን ቁጥጥር ስር በምትገኘው ደሴት ላይ የተያዘው የዱባይ እቅድ በቀጠናው ቀዳሚ ተጽዕኖ ፈጣሪ አገር ሆና ሆኖና ለመቀጠል ያላትን የረዥም ጊዜ ቅድ በተጨባጭ እያመላከተ ሆኗል። ይህ የአየር ማረፊያ ጣቢያ ለሲቪል መንገደኞች ሳይሆን ወታደራዊ አውሮፕላን ማከማቻ ስለመሆኑ አገሪቷን በቅጡ የሚያውቋት ረገጥ አድርገው እየተናገሩ ነው። አሰብ ከዚህ ጣቢያ በሚነሱ ድሮኖችና ጀቶች ልትደበደብ ይሆን የሚለውን የስጋት ትንተና ምናልባትም በመጪዎቹ ጊዜያት የምናይ ይሆናል። ዱባይ በዚህ ልክ ስትፈጥን ተገዳዳሪዋ ሳውዲ በበኩሏ በአንድ እጇ ግብፅን በሌላኛው ክንዷ ኤርትራን ይዛ ቀጣዩን ፍልሚያ እየጠበቀች ነው። እርግጥ ነው ሳውዲ በዚህ አልተወሰነችም፤ ጅቡቲ ድረስ ዘልቃ የታጁራ ወደብን ተረክባለች። የምዕራቡ የሩቅ ምስራቅ፣ መካከለኛው ምስራቅና የእስራኤል አረብ ፍላጎት በቀይ ባህር ጂኦፖለቲካዊ ጉዳዮች ላይ ተጽዕኖ እያደገ በመጣበት በዚህ ጊዜ ሁለቱ ሰይጣኖች በቀጠናው ሜዳ ላይ ዳግም ጎልቶ መታየታቸውን ቀጥለዋል። በቀንዱ ሀገራት በወደብ ልማት ስም በዲፒ ወርልድ ካምፓኒ በኩል ተስፋፊነትን በማሳየት ላይ የምትገኘው የተባበሩት አረብ ኤሚሬቶች በሶማሊላንድ በርበራም በፑንትላንድ ቦሳሶ ላይ ካላት የወደብ ልማት በተጨማሪ በቀጠናው ተላላኪ መንግስታትን ማቋቋም ላይ በትኩረት በመስራት ትታወቃለች። በተለይም የብልጽግናን መሪ የጦር አጋር በማድረግ በቀንዱ ሀገራት የውስጥ ጉዳዮች እጇን በማስገባት ላይ ያለችው ዱባይ ከዚህ ቀደም በካምፓኒዋ ዲፒ ወርልድ በኩል ጅቡቲ ለወደብ ልማት ግንባታ ሳይሳካላት መውጣቷ ይታወሳል። የጅቡቲ መንግስት እንደ አውሮፓውያን አቆጣጠር በየካቲት 8 ዓመ ምት ከዲፒወርልድ ጋር ለ50 ዓመታት ተፈራርሞ የነበረውን የወደብ ልማት ስምምነት ማቋረጡ አይዘነጋም። በወቅቱ የጅቡቲ መንግስት ስምምነቱን ለማቋረጡ የተሰጠው ምክንያት የሉዓላዊነትና የብሔራዊ ጥቅም ጉዳዮችን በማንሳት ነው። ከዓመታት በኋላ ሳዑዲ አረቢያ በተፎካካሪዋ የተባበሩት አረብ ኤሚሬቶች እግር ስር ተተክታም በካምፓኒዋ ሬድ ሲ ጌትዌይ ተርሚናል በኩል የጅቡቲ ታጅራ ወደብን ለማልማት በሚል ሙሉ እግሯን አሳርፋለች። ከአንድ ዓመት በፊት ጅቡቲ ኢትዮጵያ እንድትጠቀምበት የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጽ የነበረውን የታጁራ ወደብ የማስተዳደር ስልጣን ለሳውዲ አረቢያው ካምፓኒ ማስተላለፏ የኢትዮጵያን መጻይ የወደብ እድል እያጨለመ መስሏል። ዋና ጽሕፈት ቤቱን ጅዳ፣ ሳውዲ አረቢያ ያደረገው ሬድሴ ጌቶች ተርሚናል የሳውዲ ኩባንያም ታጁራ ወደብን ለማልማት ከጅቡቲ መንግስት መረከቡ በቀጠናው ተጨማሪ ወደብ ልማት ፉክክር የሚጠር ይሆናል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ነው የሚሉት ጉዳዩን በቅርበት የሚከታተሉ የመረጃ ሰዎች። አሁን ወደቡን የማስተዳደር ውል ከጅቡቲ የወደብ አስተዳደር ባለስልጣን ጋር እያሰረው አርሲጂቲ የኢትዮጵያን የገቢና ወጪ ንግድ የሚወስን መሆኑ ቀጣዩን ጊዜ በስጋት የሚታይ አድርጎታል። ይህ ብቻ አይደለም፣ በሌላ ሰፊ ዝግጅታችን የምንመለከተውን የግብፅን የከበባ ስትራቴጂ እዚህ ላይ በጨረፍታም ቢሆን ልናስታውሰው ይገባል። ከስድስቱም የኢትዮጵያ ጎረቤቶች ጋር ወታደራዊ የትብብር ስምምነት የተፈራረመችው ግብፅ በይበልጥ ከኤርትራ፣ ሶማሊያና ሱዳን ጋር የጠበቀ ከጅቡቲ ጋር ደግሞ የኢትዮጵያን ጉሮሮ ሊዘጋይ በሚችል የወደብ ልማትና የሎጂስቲክ ማዕከል ፕሮጀክት ስም እግሯን ትተክላለች። የካይሮ ሰዎች በጅቡቲ ከሪያድ ሰዎች ጋር ተገናኝተዋል። ስሙንም የወደብ ልማት የሎጂስቲክ ማዕከል ግንባታ ብለውታል። ለየቅል የሚሰሩ ቢመስልም አሰላለፋቸው ግን አንድና ያው ነው። ይህ እንዲሆን አስቻይ ሁኔታ የፈጠረ የብልጽግናው አገዛዝ ዲፕሎማሲያዊ ውድቀት መሆኑን አገዛዙም ሆነ ደጋፊዎቹን ለማመን አይፈልጉትም። የሆነ ሆኖ የሀያላን ሀገራት የቀጥናው ፍላጎት ተጽዕኖ እያየለበት በመጣው የአፍሪካ ቀንድ የሌሎች የአፍሪካ ቀንድ ሀገራትና የኢትዮጵያ ግንኙነት ከወደብ ፍላጎት አንጻር በአሉታዊነት ተቀይሯል ማለት የሚቻልበት የሁኔታ ግምገማ ላይ እንገኛለን። ለዚህ መነሻው የብልጽግናው አለቃ አብይ አህመድ የዲፕሎማሲ ውድቀት በተለይም አገዛዛቸው የባህር በር ማግኘት የኢትዮጵያን ወቅታዊ ጥያቄ በጉልበት አስመልሳለሁ በሚል የተጓዘባቸው የጦርነት ፖሊሲ መንገዶች አሉታዊ ውጤታቸው ጎልቶ በመታየቱ ላይ ነው። በዚህ ሁሉ መሃል የአስመራውን አለቃና አስታውስ ዱባይን ኢምፔሪያሊስታዊ ጥላት አገር ለማለት ደንቀፍ ያላላቸው ፕሬዚደንት ኢሳያስ አፈወርቂ ካይሮ የውሃ መንገዳቸው መሆኑን ልብ ይሏል። ለወዲያፎም ካይሮ መክረሚያ ቤታቸው ሆኗል ቢባልም ግነት አይሆንም። በአልሴሴ የስልጣን ዘመን በካይሮ የትኛውም የሀገር መሪ የአምስት ቀናት ይፋዊ የስራ ጉብኝት ስለማድረጉ የተረጋገጠ መረጃ የለም። ኢሳይያስ ካይሮን የውሃ መንገድ ማድረጋቸው ብቻ ሳይሆን መክረሚያ ቤታቸው ያደረጉት ለአብይ አህመድ ብቻ አይመስለንም። ኢምፔሪያሊስታዊ ጠላት ሀገር ለተባለችው ዱባይም ጭምር ነው። አራት ዓመታትን ወደኋላ በደርግ አነጋገር ፔትሮ ዶላር ያጠገባቸው የሚባለው ሳውዲና ዱባይ ረዥሙን የፍቅርና የትግትግ ታሪካቸውን ተወት አድርገ ነው ዛሬ ላይ ቀንዱ ውስጥ የሚርመሰመሱበትን ጉዳይ አጥር አድርገን ብንሄድበት ትንሽ እይታ ይሰጠናል። ጥቂት ደቂቃዎችን ጆሮችሁን ሰጡን ዘንድ ስንጠይቅ በታላቅ አክብሮት ነው። ምናልባትም የቅርቡ የሁለቱ ሰይጣኖች የትግትግ ጅማሮ አራት ዓመታት ብቻ ወደኋላ የሚወስድ ነው እንደ አውሮፓውያኑ የዘመን ቀምራ መቆጣጠር ከ2017 እስከ 221 የተከሰተው የባህረ ሰላጤው ቀውስ በአገራቱ መካከል የነበረውን ፉክክር ወደ አፍሪካ ቀንድ በማምጣት የቀጠናውን ፖለቲካዊና ርዕዮተ ዓለማዊ መከፋፈሎች አባብሶታል። በዚህ ጊዜ ውስጥ ሳውዲ አረቢያ፣ የተባበሩት አረብ ኤሜሬቶች፣ ባህሬንና ግብፅ በኳታር ላይ የጣሉት እገዳ በመካከለኛው ምስራቅና በአጎራባች ክልሎች የሳውዲ ኤሜሬትስን ግብፅን ወገን ከኳታር ቱርክ ወገን ጋር አጋጭቷታል። ሁለቱም ወገኖች በአፍሪካ ቀንድ ውስጥ የፖለቲካ የኢኮኖሚና የርዕዮተ ዓለም ተጽዕኖ ለማግኘት የውክልና ጦርነቶችን እያካሄዱ ነበር። ያም ሁኖ ግና ኢራንን በተመለከተ ባላቸው ስጋትና በክልሉ ፖለቲካ ውስጥ እስላማዊ ቡድኖች ሊጫወቱት ስለሚገባው ሚና ባላቸው አመለካከት የተነሳ አጋርነታቸውን ለማጠናከር ይፈልጉ ነበር። ኳታርና እነዚህ የባህረ ሰላጤ ጎረቤቶቿ በ2021 የአልኡላ ስምምነት የተሰኘውን የስምምነት ሰነድ ከተፈራረሙ በኋላም በመካከላቸው የነበረው ፉክክር ቀስ በቀስ ቢቀንስም ከየመንና ከሱዳን የእርስ በርስ ጦርነት መፈንዳት ማግስት ወደነበረበት የቁርሾ ግንኙነት ተመልሰዋል። የሁለቱ ሀገራት የውጭ ጉዳይ ፖሊሲስ ምን መልኮች አሉት ስንል ጥቂት ነጥቦችን ማንሳት ግድ ይላል። ሳውዲና ኤሜሬትስ በውጭ ፖሊሲያቸውና በኢኮኖሚ ስትራቴጂያቸው በርካታ ተመሳሳይነት አላቸው። በዓለም አቀፍ የፋይናንስ ገበያዎች ውስጥም ዋነኛ ተዋናዮች ከመሆናቸው ባለፈ በባህረ ሰላጤው የትብብር ምክር ቤት በአረብ ሊግ እና በእስልምና ትብብር ድርጅቶች ውስጥ ግንባር ቀደም አባላት ናቸው። ሁለቱም ሀገራት የውጭ ፖሊሲያቸውን የሚያራምዱት በዋናነት ከነዳጅ ውጭ ኢኮኖሚያቸውን ማስፋፋት በሚለው ግብ ላይ በማተኮር መሆኑ ወደ ኢትዮጵያም ሆነም ወደ ቀንዱ የሚሄዱባቸውን ፖለቲካዊ ግቦች መልክ ወስኗል። ብዙ መጽሐፍት እንደሚሉትም የውጭ ፖሊሲያቸው ማዕከላዊ ነጥብ እንደ አፍሪካ ቀንድ ባሉ ውጥረት የሞላባቸው ቀጠናዎች ውስጥና ዓለም አቀፍ ተቀናቃኞች መካከል ሚዛን በመጠበቅና አደጋዎችን በማስወገድ ላይ ነው። እየጨመረ ለመጣው ባለብዙ ምሰሶ ሉዓላዊ ስርዓት ራሳቸውን በፖለቲካዊና የኢኮኖሚያዊ መንገድ እያዘጋጁ የመጡት ሳውዲና ዱባይ በቻይናና በሩሲያ በሚመራው ብሬክስ ውስጥ ኢሜሬትስ በሙሉ አባልነት ሳውዲ በተሳታፊነት መወሰኗ መተናነቃቸውን ግላጫ አውጥቶታል። የሁለቱ ፔትሮ ዶላር ያዞራቸው ሀገራት መፋጠጥ ከየትም ቦታ በላይ በኢትዮ ኤርትራ ውጥረት ውስጥ ይታያል። የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ይበልጥ የተሰናሰለች ስትሆን በተለይም መሪዋ መሐመድ ቢን ዛይድ ከአቢይ አህመድ ጋር ያላቸውን ግላዊ ግንኙነት ጥልቀቱ ምን ድረስ እንደሆነ ለመካከለኛው ምስራቅ ታዋቂዎቹ ተንታኞች እንኳን መናገር አስቸጋሪ ያድርጎታል። በተለይም ከህውሀት ጋር በነበረው ጦርነት እንደታየው ድሮን በርካሽና በግልጽ በማይታወቁ ግላዊ ስምምነቶች ማቅረቧ ብቻም ሳይሆን የአብይን ሪፐብሊካን ጋርዶች እስካሁንም እያሰለጠነች መሆኗ ለቀጣዩ የአሰብሮራ ምን ያክል ድጋፍ ልታደርግ እንደምትችል መገመትን ከባድ አያደርገውም። ወደብ ተገኘ ተብሎ የተወሰደውን የብልጽግናና ሶማሊላንድ ስምምነት እንዲፈረም ያደረገችው ዱባይ እንደነበረች በቂ መረጃዎች እየወጡ ነው። እስካሁንም ምን ምን ነጥቦችን እንደያዘ ያልታወቀውና ሌላኛዋን ወዳጇን ሶማሊያን ያስቆጣውን ስምምነት ዱባይ ለምን ፈለገችው የሚለው ጥያቄ ብዙዎችን ቢያስገርምም ላሹ ያለው አንድ ነጥብ ላይ ነው። ይኸውም የበርበራ ወደብን ከሶማሊያ በ400 ሚሊዮን ዶላር ለሰላሳ ዓመታት የገዛችው ዱባይ ሶማሌ ላንድን እውቅና የሚሰጠውን ስምምነት ማስፈረም ሶማሊያን በጃዙር ጠምዝዞ ከቱርክና ከሳውዲ ተጽዕኖ ለማውጣት እያለመ መሆኑ ነበር። ያን ስምምነት የሶማሊያን የአረብ ሊግ አባልነትን ተንተርሶ ከግብፅ እስከ የኋላዋ የኢትዮ ሶማሊያ ሸማጋይ ቱርክ፣ ከሳውዲ እስከ ኢራን ስምምነቱን ሲያወግዙ ኢሜሬትስን እዚያው ውግዘት ውስጥ ያላገናኟት ለዚህም አልነበር። ሳውዲ አረቢያ በበኩሏ ኤርትራን አብዝታ ስትመርጥ በተለይም ከኤሜሬትስና ኢትዮጵያ ግንኙነት መጠናከር በኋላ የሳውዲ ኤርትራ ግንኙነት እጅጉን አድጓል። ነገሩ ይህ ቢመስልም ሁለቱም የባህረ ሰላጤ ሀገራት ከኢትዮጵያና ኤርትራ ጋር የኢኮኖሚም ሆነ የፖለቲካ ግንኙነታቸውን ሙሉ ለሙሉ የማይቆርጡባቸው የየራሳቸው ምክንያቶች አሏቸው። የሱዳኑ የእርስ በርስ ጦርነት እስካለ አሊያም ከዳጋሉና አልቦርሃን አንዱ የማሸነፍ እድል እስካላገኝ ድረስ ብቻም ሳይሆን የየመን ውስጥ ያስጣጠቋቸው ጸረ ሁቲ አማጺዎች የበላይነት እስካላገኙ ድረስ ዱባይ ኤርትራን ሙሉ ለሙሉ ገፍታ እንደማትሄድ ብዙ ታዛቢዎች ይከራከራሉ። በሳውዲ በኩልም ምንም እንኳን ሪያድ ከአቢይ ኢሳያስን ብታስቀድምም ከአቢይ መምጣት በኋላ ከፍተኛ ፖለቲካዊና ኢኮኖሚያዊ ጉልበት እያገኙ የሄዱትን የሰልፊዝም ተከታይ ልሂቃንን በስልምና አስተምህሮትም ሆነም በፔትሮ ዶላር መደገፏን መቼም ለማቋረጥ አለመሻቷም አዲስ አበባን አግልላ እንዳ አራት ቀርማነቆ ሆኖ ይቀጥላል። ነገር ግን በንጽጽር ሳውዲ የኢትዮጵያን ፖለቲካዊ መረጋጋት ለሰልፊዝም የበላይነት ብቻ ሳይሆን ድንበሯን ተሻግረው የሚገቡ ኢትዮጵያውያን ስደተኞችን መግታት አስፈላጊ መሆኑ ላይ አተኩራ ስትሰራ፣ ለዚህ መሰሉ ሰልፊዝምን ወደ ሌሎች ሀገራት በማሻገር ብዙም ስሟ የማይነሳውና ኢትዮጵያን ስደተኞች ድንበሯን ጥሰው የማይገቡባት ዱባይ በበኩሏ የቀንዱን ሀገራት በርስ በርስም ሆነም በውስጣዊ ያለ መረጋጋት ማቆየትን አድን ዘራፊዎቿና ና ጸረ ኢራን መመከቻ ጋሻነት አድርጋ የውጭ ጉዳይ ፖሊሲዋን መቅረጿ ልዩነቶቻቸውን ለመመልከት በቂ ፍንጭ ይሰጠናልም። በመጨረሻም በርከት ያሉ ርዕሰ ጉዳዮችን አንስተን ስንጠቀልለው የብልጽግናን የአሰብ ወረራ ተከትሎ ይፈጠራል የምንለውን የኢትዮ ኤርትራ ጦርነት ምንም በማያጠራጥር መልኩ የሳውዲና የዱባይ ትግትግ ተባብሶ መሄዱ አይቀርም። አንድ ነገር ልብ በሉ። እስከዚች ዕለት ድረስ ከነዚህ ሁለት ሀገራት አንዳቸውም አንተምተው አንተምተው ተመለስ ሲሉ አላዳመጣችሁም። እርግጥ ነው የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ፌይሰል ቢን ፋራህ አልሳኡድ የኢትዮጵያ የኢትዮጵያና የኤርትራን የውጭ ጉዳይ ሚኒስትሮችን በተናጠል ማነጋገራቸውን ለሳውዲ ንጉሳዊ ቤተሰብ ቅርበት ያላቸው ሚዲያዎች ዘግበው ታንብበናል። ይህ ጥረት ግን እምብዛም አልገፋም። ሳውዲ አረቢያ ከሰባት ዓመታት በኋላ ድጋሚ ኢትዮጵያንና ኤርትራን ለማቀራረብ እጅግ ጥቂት የሚባል ሙከራ ስታደርግ በወቅቱ አጋሯ የነበረችው የተባበሩት አረብ ኤሚሬቶች ዛሬ ላይ የሳውዲ ባላንጣ፣ በአስመራም የማትፈለግ ጠላት ተብላለች። በአንጻሩ በአራት ኪሎ ቤተ መንግስት ፖሊሲ የማስቀየር አዋጅና አንቀጽ የማሻር ተጽዕኖም ተቀምጣለች። በሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን እና በተባበሩት አረብ ኤሚሬቶች መሪ ሼክ መሐመድ ቢን ዛይድ መካከል ያለው ግላዊ ፉክክር ወደ ሀገራዊ የውጭ ጉዳይ ፖሊሲ አቅጣጫ መቀየሩን ተከትሎ የአፍሪካ ቀንድ አገራትን የጥላቻ ፉክክር ማረፊያቸው አድርገዋል። በባህል፣ በቋንቋ በክፉም ሆነ በደጉ ታሪክ የሚዛመዱት ኢትዮጵያና ኤርትራ በጦርነት ፖሊሲ ባለቤቶቹ በኩል ወደ ግጭት ቢያመሩ ሁለቱ ሰይጣኖች አሁናዊ የሱዳን አውዳሚ ሚናቸውን በእኛው ላይ ይደግሙታል። ሜዳው የእኛ፣ ጦርነቱ ደግሞ የሌሎች ይሆናል። በሱዳን የእርስ በርስ ጦርነት በተለያየ ጉራ ተፋላሚ ኃይሎችን የሚደግፉት ሁለቱ ሰይጣኖች ሱዳን ውስጥ እያደረጉ ያሉት ይህንኑ ነውና፣ ክቡራትና ክቡራን ለዛሬ የተሰናዳው ጣና ትንታኔ መርሃግብራችን ይህንን ይመስል ነበር። የጣቢያችን ተከታታይ መረጃና ትንታኔ ልዩ ልዩ ፕሮግራሞች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ እንዲሁም ሼር በማድረግ ቤተሰብ የሆኑ ዘንድ በአክብሮት እንጋብዛለን። ሚዲያው እንዲጠናከርም በልዩ ልዩ መንገዶች ድጋፋችሁ እንድታደርጉ ጥሪያችንንም እናቀርባለን። የጣና ልጆች ነን፣ ከሀቅ ጋር አብረን እንዘልቃለን። ጤና ይስጥልን።